ፌዴራል መንግስቱ ወልቃይት የአማራ ነው ብሎ ሲፈጽም ታይኛለህ፣ እዚህ ጋር መጥቼ እኔ ሻምፔን ከፍታለሁ። እስከዛ ድረስ ግን ቅሌታም አይደለሁም እየወጣው እዚህ ክሌም ማድረግ ምንም ማድረግ ምን አገብቶኝ ነገ ጠዋት ቤት ተነስቶ ለትግራይ ሰጥቼዋለሁ የሚለኝ ምልል ነው። እኔ እብድ እኮ ነው የምመስለው እዚህ ላይ ወደ አዲስ አበባ አፋነው ሲጠጋው አብይ ይህን እንደሚያደርግ እኔ ባይዘው። ወይ እኔ ልንገር አንድ ነገር ው ለዚህ ጋር ወደዳችሁም ጠላችሁም፣ እኔ እንዲሁም ወልቃይትን ለትግራይ እንዲሰጠው ነው ፈልገው። ለምን በለኝ እስኪ ና ና ናና ኦኬ፣ ታንኪዩ አሁን መጣልኝ። ወልቃይትን ፌዴራል መንግስቱ የብልጽግና አስተዳደር ለትግራይ ሰጠ ማለት መላ የአማራ ህዝብ ነቅሎ ፋኖን ተቀላቀለ ማለት ነው። ኢንክሉዲንግ የአማራ ብልጽግና ማለት ነው። ይሄ ለእኛ ግብአት ነው የሚሆነው። ባይዘው በቃ አራት ኪሎ ጥያቄ የሚለው ሰተት ብለን ነው የምንገባው። እንደ ህዝብ ነው የምንነሳው፣ እንደ ህዝብ ነው የምንዋጋው የፌዴራል አካል የሆነው ዛሬ የትግራይ እስኪ ለምን ረሳሽው? ትናንት የትግራይ ነበረ። አማራት ተቀላቅሎ ታግሏል እንዴ የነጠቀው ደደቢት በራ እየጨመር ነው። ሁለት ሴናሪዮ እየሰጠው ሽኮ ነው። ይኸውልሽ አሁን ለኛ ኢዘዌ አድቫንቴጅ አለ ነው ወደ እናም ጠላን ማለት ነው። አይ ለእኛ ለኛ ወልቃ አይ አይ ልሽ ወልቃይት ለኛ ተሰጠና ማለት ታንክ ዩ ፌደራል መንግስት እናመሰግናለን እንለዋለን። ግን ስቲል እንዋገዋለን ለስልጣኑ ደግሞ ማለት ነው። ይሄን ያጅልኝ ሁለተኛ፣ አይ ፌደራል የፌደራል መንግስቱ ለትግራይ ነው የምሰጥ ብሎ ለትግራይ ኦፊሻሊ አናውንስ አድርጎ በምክር ቤት አጽድቆ ለነሱ ከሰጣቸው ደግሞ በቃ ለእኛ ትልቅ ማታገያ ነው የሚሆኑ። ትልቅ ማታገያ ለምን፣ ብዙ መስዋዕትነት የተከፈለበት ነው። ብዙት ና ወንድሞቻችን ደማቸውን አፍሰውበታል ይህን ርስት እናስመልሳለን ብለው ማለት ነው። ይህም ኮዝ ዝም ብለሽ ተለሽደሽ ከብልጽግና ገሚሰራካል አይኖርም በማህበረሰቡ ፍጹም የሚወገዝ ነው የሚሆነው፣ ርብርብ ይደረግበታል። ፌዴራል መንግስቱ ይሄንም ስለሚያውቅ ነው ፌዴራል መንግስቱ ዛሬ በሊደር የያዘው ይህን ጉዳይ ማለት ነው። ለትግራይ ሰጠ ማለት ባይዘ ወይ የኢንተርናሽናል ኮሚኒቲው ትልቅ ጫና አድርጎበት ነበር አብይ አህመድ ላይ ለትግራይ እንዲመልስላቸው ማለት ነው። ግን ምን ሆነ? እሱ የውስጣዊ የሀገር ፖለቲካ ደግሞ ልበላ ነው ብሎ ሰጋ አብይ አህመድ ማለት ነው። ለዛ ነው ዛሬ እንደምታይ ሁለት ዓመት ሳለፈው ማስፈጸም አይፈልግም። እሱ ምንድን ነው ማድረግ የሚፈልገው? ለትግራይ ማልሰትም ለአማራ ም አልሰጥም። እኔ ይዤ አስተዳድሮዋለው አለው። አንድ ይሄ ነው። ሁለተኛ እሱ ካልሆነ ደግሞ ወልቂቴ ነው ምናምን የሚል ሌላ ማህበረሰብ ፈጥሬ ራሳቸውን እንዲያስተዳድሩ አደርጋለው ነው። በቃ ይሄ ነው የእሱ አላማ። ብልሽ ገብቶሻል? ያዶናይት እንጂ ኦፊሻሊ ለአንዱ ብሄር አናውንስ አድርጎ ቢሞት አይሰጥም እኮ ነው የምልሽ። አይሰጠንም በቃ፣ ለእኛም አይሰጠንም፣ ለትግራይም አይሰጣቸውም። እያረሰ ሰሊጡን ወደ ፌዴራል ወደ ስንቄ ባንክ ነው ዲፖዚት የሚያደርገው። በቃ ይሄ ነው የእሱ አላማ። ሁለታችንም የአይን ተመልካች ነው፣ የአይን የበይ ተመልካች ነው የምንሆነው፣ ትግሬም አማራ ማለት ነው። በቃ ይሄ ነው የሚፈጸመው በብልጽግና ፓርቲ ማለት ነው። ኤኒዌይስ ናና፣ ጨርስ ጨርሰው ከስር ከስር። ይቅርታ ይቅርታ፣ በጣም ይቅርታ። ናና፣ ቀጥሎ ናቸው። አንተ የከምባታው ተወላጅ ነህ እንዴ? ናና፣ ምኑን ልጨርሰው? ጨርሰዋል በለው። የከምባታው ልጅ ነህ? እንዴት የከምባታው አልገባኝ። የከምባታ ተወለድ ከምባታ የተወለድ ከው ልጅ ነህ ኖኔ ያሰበተፈሪ ሂርና፣ ሌላ ነው ሌላ ነው። የሆነ ልጅ አለ ጓደኛችን እዚህ የሚመጣ አማራ ነው፣ ግን ከምባታ ነው ተወልዶ ያደገው። ቀጥልሽ እሱ መስሎኝ ነው፣ ፕሮፋይል ሱን ስለሚመስል ነው። አይ ባለፈው መጥቼ የነበረ ራስ ቢት ወደድ ምናምን የነበረው ጊዜ ካስታወስ፣ አሁን ፕራክቲካሊ ለምሳሌ ወልቃይት ላይ በአማርኛ ኤክሰርሳይዝ ያደርጋል። ሰው ካልቸሩን ዴቨሎፕ ያደርጋል። እንደ በፊቱ ጫና የለበትም። ስሩ ፕሮሰስ ነው። ሁሉን ነገር በአንዴ አታሳካም። ልክ ኦሮሞ ለምሳሌ ፊንፊኔነትን ያሳካው በአንዴ አይደለም። በጣም በሂደት ነው። አሁን ኦልሬዲ አቺቭ አድርገዋል። ቅድም እንደነገርኩ የኦሮሚያ ክልላዊ መንግስት ትልልቅ ተቋማት አዲስ አበባ ላይ መጥተዋል። ስሙን መቀየር ብቻ ነው የቀራቸው። ፊንፊኔ ሆቴል አለ፣ የኦሮሚያ ፍርድ ቤት ብለው ምናምን ብለው ሁሉም ተቋማት መጥተዋል። ልክ የአማራ ክልላዊ መንግስት ትልልቅ ቢሮዎች ባህር ዳር ላይ እንዳሉ የዛ ኮፒ ፔስት ያለው እንትን ያለው አዲስ አበባ ላይ ያለው ያንን በአንዴ አቺቭ አላደረጉም። እኛ የወልቃይት ጉዳይ ቢያንስ ትልቁ ቀንበር እዛ ወልቃይት ላይ ያስተዳደር የነበረው የቲፒኤልኤፍ ኃይል የትግሬው ኃይል ተወግዶ ወደ መጣበት ስፍራ ተመልሷል። አሁን ሰው ቢያንስ ኤክሰርሳይዝ ያደርጋል። ኢኮኖሚካሊ ተጠቃሚ ነው፣ ካልቸራል ተጠቃሚ ነው፣ ሶሻሊ ተጠቃሚ ነው። ወደፊት ደግሞ ያው ሴራዎች እንዳሉ ይታወቃል። ግራጁዋሊ ደግሞ ይስተካከላል ይሄ ፕሮሰስ ነው። አልሬዲ አቺቭ አድርጓል ብዬ ነው ማስበው፣ የሆነ ፐርሰንት ባይሳካም ማለት ነው። ላይክ እንደዚህ ወደ አዲስ አበባም ጉዞ ስታደርግ አንዱ የመታገያክ ካርታ መሆን ይችላል። ህዝብህን የምታነሳሳት ስትራቴጂካል አላይንስ እና ስታቲካል አላይንስ የምትፈጥርበት ብዙ መንገዶች አሉ። ብሔር ብሔረሰቦችን ወደ ራስ ማዕቀፍ የምታቅፍበት ፕሮፓጋንዳ የምትሰራበት አንዱ ይሄ ካርድ መሆን ይችላል። እውነተኛም ነገር ስለሆነ ማለት ነው። ታሪካዊ ነገርን በማምጣት ለምሳሌ አማራው አዲስ አበባ ላይ ስልጣን ይዞ በሚያስተዳድርበት ሰዓት ብሄር ብሄር ሰዎችን ጨቁ ነው አለ ለምሳሌ ጉራጌን፣ ከጉራጌ እኮ አምጥቶ መርካቶ ያሰፈረው አማራው ነው በኃይለስላሴ ታሪክ ጊዜ ማለት ነው። የአረቦች ኢንፍሉዌንስ ስለነበረ መርካቶን ዶሚናንት ስላደረጉት በጣም ስራ ወዳድ የሆነ ማህበረሰብ አለ ጉራጌ። እሱ ገብቶ መርካቶን ይቆጣጠርና እነዚህም ከገበያ ያወጣቸው ብሎ ከመርካቶ እንዲወጡ ያደረጉት ጉራጌዎቹ ናቸው። ያንን ታሪክ የሰራው አማራ ነው። ዛሬ ግን ጉራጌው ተፈናቅሏል፣ ከርስቱ ከሀብቱም ከንብረቱም ማለት ነው። እንዲህ ስታይ ደግሞ ሁሉም ብሔር ብሔረሰብ ከፍቶት ከንብረቱ ከሀብቱ ተፈናቅሎ ከቤቱ እየኖረ ነው ያለው ስለዚህ እኔ ደግሞ አማራው ስመጣ ፋኖ አዲስ አበባ ሲገባ ይህንን አላደርግም፣ ያጣችሁትን ንብረት እመልሳለሁ። ብሔር ብሔረሰቦች የእርስትነቱ የኔ ባለቤትነቱ የኔ ሆኖ በእኔ ቤት ውስጥ እንደፈለጋችሁ ትወጣላችሁ፣ ትገባላችሁ፣ ትናኛላችሁ። እሱንማ እኮ ኦሮሞም እያላቸው እኮ ነው። ናና እኮ ኦሮሞም ይላል የመሬቱ ይዞታው ቋይ ልንገርህ፣ የመሬቱ ይዞታው ሊብሮ የኔ ነው እንጂ ይላል ኦሮሞ እኮ። ይኸውልህ፣ መጣችሁ ሀብት ማፍራት፣ መውለድ፣ መክበር ትችላላችሁ እኮ ይላሉ። ይህን ጽንፈኛ ኦሮሞ እኮ ይሄን እኮ ይላል እኮ ይወል የተበላበት እንኮ ማለት ገርሞ እያልክ እኮ ነው። ናና እኔ ምን ነው የሚያዋጣው ወንድማችን እንደዛም ብለው አላፈናቀሉም ወይ ይሄ እንዲና ልታደርግ ነው ማለት ነው አደረጉታ አሁን አደረጉት ስለዚህ ይሄኛውን ደግሞ ተስፋ ያደርጋል ሰው ኦኬ ተስፋ ያደርጋሉ ታሪካዊ ነገርም አለና እንኳን ልናፈናቀል ስበን አምጥተ ነው አልሰው ስበን ስላመጣ ነው ማለት ነው ይሄ ታሪክም አለን እንዲህ አድርገንም ሰርተናል ነው አንተ የምትሰራው እኮ ነው የምታስተላልፈው ነው ሜሴጅ ነው ያን የሚያደርግ ዞሮ ዞሮ አንድ ባለቤት ያስፈልገዋል አንድ ኦነር ያስፈልገዋል። የትም ቦታ ስትሄድ እኮ በየክልሉ እኮ ሁሉም ሰው የአንድ ከተማ ባለቤት ነው፣ አንድ ኦነርነት አለው። ስለዚህ ታሪካዊ ማስረጃም አለን የአማራው ስለመሆኑ ከበረራ ጀምሮ ከዛም በፊት እስከ ኢዛና ድረስ። ዛና እስኪ ልጠይቅ ና አሁን ሰላሊቲ ከላይ ላይ ያለችው የሰላሌ ልጅ ናት። እንደምታውቀው አማራ ክልል ኩታ ገጠም አይደለም ከአዲስ አበባ ጋር ማለት ነው። የነ ሰላሊቲን ደንበር ጥሰ ነው እንግዲህ አዲስ አበባ የምትደርሰው ማለት ነው። እና እስኪ ጠይቃት ይህን ትፈቅዳለችው የሰላሊቲ ብለ እስኪ ጠይቃት ይህን ጥያቄ ትፈቅድ እንላለች። ሆ ራት እስኪ ራት እስኪ ጃማ ፋኖ ሆናለች ምንድናስ አረት አረት ችን ልጅ እንዳታሰውያግን ወደድነም ጠላነም ናና እኔ ሀሳብህ መጥፎ አይደለም። ማህበረሰቡ ሀፒ ሆኖ የሚኖር ከሆነ እኮ ከብልጽግና ጋር እኮ ጥያቄ ሆነ ውጊያ አንገፍትም እኮ ባይገድለን እኮ ማንም አይታገሉም። አሁን እኮ መኖር ስላልተቻለን ጥያቄ ይዘን የመጣ ነው። ግን ልሽ አዋጭ የሚሆነው እኔ ያልኩት ነው። እውነት ለመናገር በዛ መርህ መንቀሳቀሱ ለፋኖ ትግል ጠቃሚ የሚሆነው ያን ነው። ቴምር እንደ መሸታችን ለመፍጠር ይመቻል። በጣም ጥሩ ካርድ ነው። ምርጫ ቅስቀሳ ላይ ብዙ ይባል የለን ይህንን እናደርግላችኋለን ይህን እናደርግላችኋለን እኮ ይባላል። ቮቲንግ ላይ ማለት ነው። አሜሪካ አፈጻጸሙ ላይ ነው እንጂ ይኸውልህ፣ በአቋም ደረጃ እኮ እኔም የእናንተ አቋም እንኳ አንድ አይነት ነው። ነገር ግን ይኸውልህ ነው። ቴምርን ማን ያስወጣት? ቴምርን አታስወጣት ፕሊስ። አፈጻጸሙ ላይ ነው እንጂ አቋማችን እኳ ለውጥ የለውም። አፈጻጸሙ ላይ ኮኛ ታሪካዊ ዳራ አለን። ገብቷል። ታሪካዊ ዳራ ወደኋላ ስትመለስ ኢቭን ማ ያስወጣኝ? አስወጥታችሁ የትኛው ብሔር ብሔረሰብ ከአዲስ አበባ ከአዲስ አበባ ዙሪያ ተፈናቅሎ ያውቃል? በአማራው ታሪክ ላይ ማለት ነው ነገስታቱ እስከ አይጻ ኃይለሥላሴ ድረስ እንግዲህ ፕራክቲካሊ አማሮች ገዙ ብለን ምን አምነው እስከ አፄ ኃይለሥላሴ ድረስ ነው። እንደውም ተስበው መተዋል ነው እያልኩ ያለሁት። በጣም ምቹ ሁኔታ ሆኗል። ወዶ ጉራጌዎችን ብታያቸው መጥተው ወደ መሀል ከተማ ሀብት እኮ ያፈሩት ቤዝ የያዙት እኮ እነሱ ናቸው። ቶ እነሱን ከሰሜን ከኤርትራ ድረስ መጥተዋል። ኤርትራውያን በጣም ብዙ ሀብት ያፈሩት በአፄ ኃይለሥላሴ ጊዜ ነው። ያለ ኮላትራል ብድር እየተሰጣቸው ማለት ነው። ትንሽ እውቀቱ ስለነበራቸው ቴክኒክም ምንም ስለነበራቸው ይሄ እውነተኛ ሀቅ ነው። በኋላ ላይ አይደለም እንትን የወረሰው ደርሁንመሰለ በሰዓቱ የነበረው ፖለቲካ ሌላ ነው። አሁን ያለው ፖለቲካ ሌላ ነው። ዛሬ እኮ ሁሉም የግሉን ኢንተረስት ማስጠበቅ የሚፈልግበት ሰዓት ነው። አንተ መጣህ፣ አይ አይዞ አንተ አርፈህ ቁጭ በል እኔ ነው ኢንተረስትን ማስጠብቅል ብትለው ኖ ኖ ነ ኮንፊውዝ እና ኮንቬንስ አድርገ ቁማለት በላይ ነው ነው የሚልህ ናና ትክክል የሚሆነው ግን የአንተም የኔም ናት ካልከው ግን ምንም ጭ- ጥያቄም አይኖረውም። የኔ ብቻ ናት አላ ሙ መሆኑ አይቀርም። እሱ እኮ ወል ለምን ታዬ አባቶችን ታሪክ አባቶችን አጽመርስ እኔ የምልህ እኮ ለፖለቲካ ፍጆታ እንደዛ ብለህ ንገረው ጠላት እንዳይሆን ስልጣኑ ከያስከ ቦዳ እንግዲህ ያው ኦሮሞ እንዳረገው ታረጋለህ አንተም ግን፣ ለጊዜው ግን እንደዛ በለው ነው ብል ኤን ወስቶ አሁን እንደዚህ ተብሎ አይነገርም። ፖለቲካ ግን እንዲገቡ በቃ ከገባችሁ በግልፅ ልናገረው ዘጠና አምስት ሰው እየሰማ ነው ቁማር ልጫቱ ብሔረሰቡን እያልኩ ማለት ነው እኔ ደግሞ ግልጽ አድርገው ግልጽ አድርገው ሌላውን ብሔር ግልጽነት የሚባል ነገር የለም። ፖለቲካ ላይ ቁማር ነው፣ ሴራ ነው፣ ተንኮል ነው። እውነትም ተናግሬ ታሪካዊ ዳራ እንጂ ምናምን የምትለውን እርሰው እያልኩ እኮ ነው። ናና ቁማር ነው። ይሄ ቁማር ቁማር። አንተም ጆከሩን ሳቦ በቃ ወንድማችን ቴምር፣ አቤት። ቤታችሁ እንዴት ነሽ? ሰላም ነሽ ወይ? መጀመሪያ እንዲ ሰላም ማቴም እንዴ አልሰማንሽ ሰላም ነው አለ እንዴት ናችሁ? ቤዚክሊ፣ ዛሬ አጀንዳችን የነበረው የፋኖ ትግል ምንን መሰረት አድርጎ ነው መመራት ያለበት። ርዕሱን አንብበሻዋል ስትገቢ ቴምር? አይ ነበር እሱ እኮ የለውም ጀኔራል ተፈራ ይልና ተቆርጧል አ ውጭ እንጂ ውጭ እያለሽ ገና ወደ ውሳት ገቢ እንጂ። አይ እሱ የሚለው ምንድነው? ነው የፋኖ ትግል እንዴት ይመራ? በእውቀት ይመራ፣ በልምድ ይመራ ወይስ በአውራጃ ፖለቲካ የሚመራ ነው የኛ ጥያቄ። እውቀት ያላቸው ሰዎች፣ ልምድ ያላቸው ሰዎች ወደፊት መጣው ይምሩት ወይስ በአውራጃ በኮታ ይመራ ነው ጥያቄው። ምንት ያለሽ እዚህ ጋር ቴምር ለምን በአሁን ባል ያለው ክፍፍል ስታይ ብጥብጥ ስታይ በሚዲያ ያለውን መሬት ላይ ያለውን ስታየው ይሄ እንደ መፍትሄ አይሆንም ወይ ለምን እነዚህ ሶስት ያነሳውልሽ ነገሮች እንደ መፍትሄ አድርጌ ነው ያመጧቸው እና አንቺ ከሶስቱ የትኛውን ትክክል ነው የምትይው ነው ጥያቄው እኔ እውቀትም ልምድም እኔ ልምድም ያው እውቀት ነው ብዙ እውቀቶች በልምድ ነው የማመጣው እውቀትም ደግሞ ያውቁ አንዳንድ እውቀት ደግሞ በጤሪ ደረጃ ይሆናል። ጤሪ ብቻ ይሆንና ምድር ላይ ወርዶ ያልሰራም አካል ሊኖር ይችላል። አሁን ዩኒቨርሲቲ ግራጅዌት አድርጎ ገና ስራ ያልጀመረ ሰው አንድ ነገር በጤሪ አንደርስታንድ አድርጎታል፣ ግን ፕራክቲካሊ ግን ፕራክቲስ አላደረገውም። አሁን ለምሳሌ ጀነራል ተፈራ ማሟን ስታያቸው ከሀያ አመት በላይ ልምድ ያላቸው ናቸው። የፌዴራል መንግስት ሰራዊት የመሩ ናቸው። እሳቸው ልምድ ያላቸው ነው። በቃ አዎ፣ ልምድ ያላቸው ናቸው እሳቸው። አሁን ደግሞ በእውቀት ደረጃ ካልሽ ደግሞ ይሄ ጠበቃ ምናምትዩ የተማረ ሰው ነው፣ ብዙ ነገሮችን ያገናዝባል፣ የሆነ ቦታ ይኖረዋል፣ በመክሊቱ ማለት ነው። ሰው በዚህ አንጻር ይመራ ነው የምትዩ ወይስ በድንጌ ዘመን ፖለቲካ በአውራጃ ነው የሚሻለው ነው ምትዩ አንቺ እንደ መፍትሄ ማለት ነው? እኔ አማራ ሊያሸንፍ የሚችለው ልምድና እውቀት ያላቸው ሰዎች በአንድ ላይ ተጣምረው ትግሉ ቢመራ አሪፍ ነው ብዬ ነው ማስበው። ምክንያቱም ልምድ አለውም ልምዱን እውቀትም ያለው ምክንያቱም ሸር እየተደራረገ አማራን ወደፊት ያሻግራል። ምሳሌ አሁን ጀኔራል ተፈራ ማሞን አንስተዋል። አይታችሁ ከሆነ በተለያዩ ሀገራት በአለማት ደረጃ እነዚህ ጀኔራል የሚባሉ በእድሜያቸው ተለቅ ያሉ ናቸው አሁን ጀነራል ተፈራ ማሙ ነው። ሽማግሌ እያሉ ሲሳደቡ ጀነራል ተፈራ ማሙ አለ አሉ ብዙ ናቸው አሉ ኤግዛምፕል ነው። በጣም ብዙ ጀነራል ማሙ፣ ኮሎኔል ፋንታውን ፋኖን ጦርን በንትን ካርታ እያነበቡ መልካ ምድርን እያነበቡ አንድ ቦታ ላይ ቁጭ ብለው ኢትዮጵያ ዙሪያውን ማዋጋት የሚችሉ ጀግኖች ናቸው። ሰው እነዚህ ሰዎች አሁን በጦር አመራር ደረጃ እነሱን የሚወዳደር አለ ብዬ አላስብም። እነዚህ ሰዎች ፊት ለፊት መተው የፋኖን ኃይል አሰባጥረው ከውዘው ቢያዋጉት የአማራ ድል ቅርብ ነው ብዬ አስባለሁ። ጠላቶቻችንም ከእነ አብይ አህመድ የምታዩቸው እና አብይ አህመድ የሚፈሩትም እነሱ ነው። በጣም ይፈራሉ። ትግላችን ውስጥ በመቀላቀላቸው የአማራ ትግል ወደፊት ሶስት አራት እጥፍ ወደፊት እንደሚሄድ ያውቃሉ። እነሱ ናቸው ወደፊት እንዳይመጡ ሌላ መሰናክል መፍጠር ያለባቸው፣ እንጂ ይሄ አማራው ብሄርተኛውም ሆነ ማንም አማራው እነተፈራማሞ እንደዚህ አይነት አመራር ቦታዎችን በእውቀታቸው ይዘው እንዲመሩት በስነስርዓት መቀበል አለበት። አምኖም ይሄ ነገር በደንብ መስራት አለበት ብዬ አስባለሁ። እውቀትም ያላቸው ለአማራ ትግል ላይ ይጠቅማሉ። የአውራጃ ምናምን አይነት ሂደቱ እሱ የጠላቶቻችን የሰጡን ካርድ እርስ በርሳችን እንድንማዘዘውና እርስ በርሳችን ተዋዱ እንድንቀጣቀጥበት አማራ እንዳያሸንፍ የሰጡን የብአዴን እንትን ነው ይ ይህ አውራጃው የትማ ያደርሰ ነው ከፋፍለ ግዛ ነው፣ ከፋፍለው ነው በየቦታው የሰጡን ያ ደግሞ ከፋፍለ ግዛ ብቻ ኔ እየተነጠልክ ትበላለህ አንዳንድ እያለ በየተራ ያዳርሳል፣ ይጨርሳል፣ በቃ ያስጨርሳል። በታተ ነው። በዚህ ልክ ነው እኔ ልረዳው የምችለው። ግን አንዳንዶች ያልተረዱ እንደነዚህ አይነት በዓለም ደረጃ እራሱ አሜሪካን ሀገር የምትሄድ አፍሪካ ላይ የተለያዩ ቦታዎች ላይ ስትሄድ እንደነዚህ አይነት ጀኔራሎች እድሜያቸው በጣም ትልቅ ነው። አንዳንዶቹ እንደውም ስታያቸው የተለያዩ ቦታ ላይ የሆነ መግለጫ የሆነ ነገር ሲሰጡ በደንብ እጃቸው ሁሉ የሚንቀጠቀጥ ምናምን ነገር አሉ። እነዚህ ሰዎች ከእድሜያቸው አንፃር ካለው እንትን ግን አለማት ግን እውቀታቸውን ሊጠቀምባቸው ፊት ለፊት የሚያመጣቸው እና ጦራቸውን እንዲመሩ የሚያረግባቸው ነው እና የሚያደረጋቸው ነው። እነዚህም አማራው ፋኖ የአማራው ኃይል መጠቀም አለበት ብዬ አስባለሁ። ልምድና እውቀትን ሸር እየተደራረቅ ስትሰራ ነው ልታሸንፍ የምችለው። ካልሆነ ግን ዝም ብለህ አውራጃው ያካሄድን ይዘህ በአውራጃዬ ተወትፌ ጠቅእንትን ወደፊት እሄዳለሁ የሚለው ወይ ምንም በአዴናዊ ያስተሳሰብ ካልሆነ በስተቀር ተከፋፍለህ እርስ በርስህም ጠላትም እንዲበላ ግን ቴምር እሱ አደለም ወይ? ይሄ ድንጋዩ ዘመን ፖለቲካ አደለም ወይ? ዛሬ የገጠመን ሰው ሙሉ አጠቃላይ ባልልም ግን ከሞላ ጎደል ግን አስተሳሰቡ የዚህ አይነት አስተሳሰብ ስለመጣ አይደለም እንደ ዛሬ ችግር የገጠመን እነዚህ ሁለት ፓርቲዎችን ወደፊት መጠው አንዱ ነው እንዳይቀጥሉ ያደረጋቸው ይሄ አስተሳሰብ አይደለም ብለሽ ነው የምታምኘው አንቺ የአውራጃው ጉዳይ አዎ የአውራጃው ጉዳይ ነው ምን መሰለህ አማራው ትግል ላይ ወይም አማራው የተሰራበት ሴራ አለ ፖለቲካሊ የነቃ ማህበረሰብ የለንም እኛ በዛች ሲፈልጉ በኢትዮጵያ ኢትዮጵያ ኢትዮጵያ እያሉ ሲያደነዙን ቆይተዋል። ከዛ ደግሞ አውራጃዊ ደግሞ አይነት ወሎ፣ ጎንደር፣ ጎጃም፣ ሸዋ እያልን እርስ በርሳችን እንዲንባላ አድርገው ጥላቶቻችን በትልቁ ሴራ ሰርተውብናል እና ያንን ነው እየተጠቀምን ያለ ነው። ያ ደግሞ እኛን ያስበላናል፣ እያስበላንም ነው። እርስ በርሳችን ተከፋፍለን እዚህ ስንባላ የምታየው ነገር ያ ነው እና ያን ነገር ለመቅረፍ ወይም ይህን ነገር በደንብ ከህዝባችን ላይ ለማንሳት ብዙ ትግሎች ይጠብቃሉ። በሚችለው አቅም መሬት የወረደም እዚህ ሚዲያ ላይም ፖለቲካው መሰራት አለበት ብዬ አስባለሁ። ፖለቲካ ንቃተ ህሊና ያለው ትውልድ ያስፈልጋል። ያ ችግር ነው። አሁንም እርስ በርሳችን አሁን በምናየው ደረጃ በቃ ድንጋዩን አስተሳሰብ ይዘን ቀበሌያዊ ደስ ሲላቸው አማራነትን መልበስ ልክ ደስ ሲላቸው ደግሞ ጎጣቸውን በእንደዚህ አይነት አካሄድ ነው እየተካሄደ ያለ። ይሄ ደግሞ አንደኛ አለማገናዘብን፣ ወደፊት የሚመጣውን ችግር የባሰ ችግር እንደሚመጣ ያለማሰብ ነው የሚያሳየው እና እኔ በዚህ ልክ ነው የምረዳው። ያ ትክክል ነሽ ታይምር። ለዚህ ደግሞ አሁን ላለሳሻቸው ኢሹዎች ደግሞ መፍትሄ የሚሆነው ድርጅት ነው አደለ? ያው እንደምታወቂው ድርጅት ሲኖር ደንብ ይኖረዋል፣ ስርአት ይኖረዋል፣ አካሄድ ይኖረዋል እና አንድ አካል ከዛ ደንብና ስርአት ውጭ ወጦ ጎጣ በየጎሳ ፖለቲካ አራምዳለሁ ምን ካለ እንደ ድርጅት ከዛ ድርጅት ይፈናቀላል ወይ ይወገዳልኝ። ሰው ይሄን ችግር የሚ ሶልቭ የሚያደርገው ምንድን ነው? አንድ ወጥ የሆነ ድርጅት አቋቁሞ ወደፊት ይዞ መምጣት ነው ብለሽ አታምኝም? እኔ እንደዛ ብዬ ስለማስብ ማለት ነው። አዎ አሁን እኮ ያ ስራ ነው የተሰራው እንደምታዩት ፋኖቻችን በረቱ አቅጣጫ ያሉ አንድ ላይ ሆነው ድርጅት ፈጥሯል፣ ግን ይህን ድርጅት አንቀበልም የሚል ኃይልም ተፈጥሯል እና አንዳንድ አማራነትን ጭንብልን ተላብሰው የብአዴንን እንትን የሚያካሄዱ አማራን ለመከፋፈል የሚጠቀሙ ሰዎች እያየን ወደፊት ለፊት በጣም መጥተናል የሚሉ ብዙዎቹ በጣም ባልተጠበቀ ደረጃ ክልል እንሆናለን የሚል አስተሳሰብ ይዘው መጥተዋል። የድርጅት ራሱ ከመጣ በኋላ እና ድርጅት አስፈላጊ ስለሆነ ነው። ለአማራ መሰብሰቢያ ግዴታ ቤት ያስፈልገዋል። መሪዎች ይሄዳሉ፣ ይመጣሉ፣ ያልፋሉ፣ ይቀየራሉ። የሆነ ጊዜ ታይተው በደንብ እንትን ካልመሩ ከስልጣንም ተቀይረው ሌላ ሰው እንዲመጣ ይደረጋል። አሁን ፎከሱ ዋናው ድርጅት ነው የሚያስፈልገን። ኢትዮጵያ ውስጥ ትግሬን በለው ኦሮሞ እያንዳንዳቸው የራሳቸውን እንትን ፈጥረዋል። የራሳቸው ድርጅት። አማራ ድርጅት የለውም። ያንን ድርጅት ደግሞ ወንዶቻችን ፈጥረዋል። ን ድርጅት መጠበቅ ነው ያለብን፣ መቀጠል ነው ያለብን። በዚህ መልኩና ድርጅት ግዴታ ነው የሚኖራቸው።